ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሀይሚና ብሩኬ ብቻቸውን ስለመጡት ደስ ብሎኛል። ይጨቃጨቁም፣ ይነታረቁም፣ ይጣሉም፣ ይደባደቡም ብቻቸውን ሲሆኑ በጣም ያምራሉ። እኔ ደግሞ አንድ ነገር የተጠራጠርኩት ነገር አለ። ጋይት አንድ ነገር እ ሀይሚና ብሩኬ ማለት ነው። ሁል ጊዜ ለጸብ ራሱ ቢመጡ ለመጨቃጨቅ ራሱ ቢመጡ ማለት ነው አንድ አይነት ልብስ ማች ለብሰው ቆይን። የሚገርመኝ ነገር ልባቸው ይናበባል ልበል ማለት በአካል ባይተያዩም ባይገናኙም ሀይሚ የምታስበውንና ማድረግ የፈለገችውን ነገር ብሩኬ ይታየዋል ማለት ነው። ብሩኬ ሊያደርግ የፈለገው ነገር ሀይሚን ይታያታል ማለት ነው። በምናባቸው ማለት ነው። ምክንያቱም እሺ፣ ተጣልተዋል፣ አይገናኙም እንበል ከዛ በኋላ ለቪዲዮ ተገናኙ እና ይሄ አጋጣሚ ነው? አሁን ይሄ እንደ ብዙ ጊዜ ይዋቸው፣ ብዙ ጊዜ ተመልከቷቸው፣ የሚለብሱት ልብስ ማች ነው እና ይሄ አጋጣሚ ነው? አይ በጭራሽ አይመስለኝም። ኤኒዌይስ ዛሬ አንድ ላይ ነው የመጡት። እንግዲህ ብሩኬ መግቢያው ላይ የተነጋገራቸው ንግግሮች በጣም ደስ ይላሉ። ሀይሚም ጋር ደግሞ የመታረቅ ፍላጎት እንዳለው በደንብ ያስታውቃል። በደንብ እንግዲህ የመታረቅ ፍላጎቱ ይታይበታል፣ ብሩኬ ላይ ማለት ነው። እና ምክንያቱም ሲናገር የነበራቸው ንግግሮች እኔና ሀይሚን ለማስታረቅ ወይም ደግሞ አብረን እንድንቀጥል ከሚያደርገው ይልቅ ሀይሚ ከኔ እንድትጣላ የሚያደርገው ነው የሚበዛው። ሀይሚ እንድትጣላ ይገፋፋታል። ያ ደግሞ ጥሩ አይደለም። ነገ የሚፈጠረው አይታወቅም። የሰው ልጅ ይቅር መባባል አለበት። የሰው ልጅ ድንገት ተነስቶ እውነት ነው ደግሞ ሞተ ይባላል፣ ፓራላይዝ ሆነ ይባላል። ብቻ ብዙ በየቀኑ በሰው ልጆች ሕይወት ውስጥ የሚከሰት ብዙ ነገሮች አሉና ነገ ምን እንደሚፈጠር ዛሬ አዳራችን ምን እንደሆነ ለማናቀው ነገር መጣላትና መጨቃጨቅ ጸብ አያስፈልግም እያለ ይገኛል። ብሩኬ፣ እኔም በጣም እደግፈዋለሁ። ብራችን፣ የእውነት ይሄ አመለካከትህ በጣም ደስ የሚል አመለካከት ነው። ትላንትናም ፖስት አድርጎ ነበረ እና በጣም ጥሩ አመለካከት ነው ያለው ብሩኬ። የእውነት የንምላችሁ እንደዚ አይነት ነገሮች ላይ በጣም ጎበዝ ነው እና መብርሃንዬ የልቦናችሁን የሁለታችሁንም ልቦና አይታ አንድ ታደርጋቸው። እንግዲህ ብሩኬ ዛሬ የመጣው በሀይሚ ቤት ነው። ሀይሚን ሊጠይቅ ነው የመጣው። ለምን ዳኒ ቤት ሄድሽ? ለምንድ ነው ከዳኒስ ጋር አንድ ቤት የተገኘሽ ብቻሽን? ለምንስ ሶሲን አትረጃትም? ሶሲም ልክናት። በነገራችን ላይ ሶሲንም ተረዷት፣ ክፉ ክፉ ነገር አትናገሯት እያለ ነው እንግዲህ አንናገርም። እኛ እኮ እነሱን የምንናገረው በእናንተ መሀል ጣልቃ ስለገቡ ከናንተ ህይወት እንዲወጡ እናንተን እንዳይበጠብጧችሁ ነው እንጂ እኛ ከእነሱ ጋር የግልጸብ የለን። አናቃቸው፣ አያቁን። ግን በልጆቻችን መካከል ገብተው እያመሱ ስለሆነ እያመነቃቀሩ፣ እናንተን ለማለያየት እያሴሩ ስለሆነ መጥፎ መጥፎ ነገር አይደለም በአካል ብናገኛቸው ከመፈንከት ወደ ኋላ እንልም ነበረ። ግን ያው ብሩኬም ሀይሚን ተረድቷታል። ትላንትና ብዙዎቻችን ሀይሚን ተቆጥተናታል። ለምን ዳኔ ጋ ሄድሽ? ለምን ዳኔ ጋ ሄድሽ? ለምን ድንማት ነቂው ምናምን ብለናል። እና ያው የተረዳ የተረዳ ተረድቷታል። እኔ በበኩሌ ተረድቻታለሁ። የሄደችው ብሩኬም ብላ ነው። እና ከዳኔም ጋር ደግሞ አይደለም በእውኔ? በህልሜ የማይታሰብ ነገር ነው ብላለች። መቼም ሊፈጠርም አይችልም፣ መቼም ሊደረግም አይችልም። አይመለከተኝም ስለ እሱ አስተሳሰብ። እኔ ሄድኩስ አንድና አንድ ለአንተ ብዬ ነው አንተም ብዬ ነው ከሱ ለማስቆም ነው ብላለች። እኛም ይሄን ነበር የገመት ነው። እንደ ትክክለኛ እንደ ሰውኛ ስናስብ እንደዚህ ነው ግምታችን። ምክንያቱም ሀይሚና ዳኒ በምንም አይገናኙ፣ በምንም በምንም በጭራሽ ማለት ነው። እንኳን አይደለም በፍቅር ደረጃ ይቅርና። ኧረ ስማ እሱ የሚያስበው ነገር ግልጽ ነው። ሀይሚ ከሀይሚ ጋር የሆነ ፍላጎት እንዳለው በደንብ ያሳያል፣ ያስመሰክራል ከሚያደርገው ነገር። ጭራሽ እኮ ሼር ሲያደርግ እንኳን ሶሲ አይመለከተሽም፣ ከህይወታችን ውጭ እኮ ነው ያለው። አይኑ ይውጣና ማለት ነው። አስቡት ሶሲ አይመለከተሽም ከህይወታችን ውጪ ሶ ሀይሚ፣ እሱ ስለሚያስበው ነገር አይመለከተኝም፣ ከኔ ጋር ግን የሄድኩት ለሱ ብዬ ነው ብለሻል። ስለዚህ ለሱ ብለሽ ከሆነ ለብሩኬ ብለሽ ከሆነ ደግሞ ብሩኬ እዛ በመሄድሽ የበለጠ እየተናደደ ስለሆነ ከዚህ ሰውዬ ጋ ያለሽን ነገር ከት አድርጊ ብሎሻል። አሁንም ከት አድርጊ በቃ። ለምን ሌላ ሀሳብ አይመለከተኝም አይደለም፣ ይመለከትሻል። ለምን ሌላ ሀሳብ እንዳለው እያወቀሽ ወደ እሱ ቤት መሄድ ማለት እራስሽን አደጋ ላይ መጣል ማለት ነው። የሆነ ነገር ቢያደርግሽ ብቻሽን ሄደሽ ለብሩኬ አሁን ካለበት ችግር የበለጠ ሌላ ችግር ውስጥ ነው የሚገባ። አንቺ የሆነ ነገር ቢደርስብሽ አንቺ የሆነ ነገር ብትሆኝ ቢያደርግሽ የአንቺ ፍላጎት እንደሌለሽ በውስጥሽ ያውቃል ዳኒ ተብየው መቼም ያውቃል። ለብሩኬ እንደዛ ስትንበረከኪ ለብሩኬ በርከክ ብለሽ እግሩ ላይ ወድቀሽ ይቅርታ ስጠይቂ ዳኒ ተብየው ለብሩኬ ትልቅ ፍቅር እንዳለሽ ነው እንግዲህ ያሳየሽ። ትልቅ ቦታ እንዳለሽ ለብሩኬ ብሩኬ እንደምታፈቅሪው ነው እንግዲህ እዛ ጋ ያሳየሽው ማለት ነው። እሱ አሁን ይሄን ነገር ስላየ ዳኒ ተብየው መቼም ቢሆን እሱ ልታፈቅሪው ወይም ልትፈልጊው እንደማትቺ ሲገባው በተንኮልና በጉልበት አንድ ነገር ቢያደርግሽ ጸጸቱ ዞሮ ዞሮ ለብሩኬ ነው። ካለበት ችግር የበለጠ ሌላ ችግር ውስጥ ነው እና ባክሽ ሀይሚዬ አዳምጮ ብሩኬን አትሄጅ፣ እሱ ጋር እናንተ በቃ ይበቃችኋል፣ ታረቁ። ብሩኬ ዛሬ ያየሁት ነገር ምንድን ነው? በቃ ሙሉ ለሙሉ እየመታረቅ ፍላጎት አለሁ ከሀይሚ ጋር ግን ዛሬ ያው አንዳንድ ነገር ያለመግባባቶች ተፈጥረዋል። አሁንም ቢሆን ያው አለመደማመጥ፣ ጭቅጭቅ፣ ንትርክ በቃ ይሆነ እኔ አንድ ሰው በቃ እኔ ጥፋተኛ ነኝ ብሎ ይቅርታ አለ ማለት ሀይሚም የራሷን ጉዳት ታወራለች፣ ብሩኬም የራሱን ጉዳት ያወራል። ስለዚህ የሆነ ቦታ ላይ ያልተግባቡበት ያልተስማሙበት ነገር ተፈጠረ። ዛሬም ከዚህ በኋላ እንግዲህ ሰላም ወደሚወርድበት መንገድ እየገቡ ይመስለኛል። አሁን ሀይሚዬ ናት የቀረችው። ሀይሚዬ ደግሞ ከዛ ሰውዬ ጋር መሄድ ስታቆም ሁሉም ነገር ይስተካከላል። ኦሬዲ አሁን ዳኒ ስለ ክሱ ምንም ነገር ያለው ነገር የለም አቁሟል። ትላንትና ነበር ያለው ትላንትና እንግዲህ ው ሀይሚዬ በቤቱ ተገኝታለች። እሱ ይህኮ ግልጽ ነው። ሰኞ ነበር አደለ ከሰዋለህ ያለው ስለዚህ ሰኞ ቀን ስለ ክሱ ነበር ዳኒ ማውራት የነበረበት። ሀይሚ ሄዳ እዛ ስትለምነው ታገኘች። ሌላ ምንም ምክንያት አላት ይሄደች? ብሩኬ ራሱ ሰምታችሁታል አደለ? የራሷ ምክንያት ሊኖራት ይችላል ይሄደችበት። ሁሉም ሰው የየራሱ ምክንያት አለው። ስለዚህ እሷም የሄደችበት ብዙ ሌላ ምክንያት ይኖራት አለ። ምክንያቷ ምንድነው ደግሞ ብሩኬ እንደሆነ ራሱ እንደሆነ በደንብ ገብቶታል። ብሩኬ ሀይሚን ተረድቷታል በቃ ትላንት ሄደችበት ምክንያት በሌላ በብልግና በምናምን በምናምን አላለም። ሌላው ሰው ነው ሀይሚ እንዲህ አደረገች የተልከሰክድ ንብበ እያለ ሲለፈልፍ የነበረው ማለት ነው እንጂ እሱ ምንም የተናገረው ነገር የለም። ፈጣሪ የሁለቱንም ልቦና ዓይናቸውን ልባቸውን ይክፈተውና ወደ ነበሩበት ይመለሱ ሁለቱም። አሁን ላይ ብሩኬ በደንብ አድርጎ ነቅቷል። አሁን የቀረው ብሩኬ በቃ ሀይሚ ማትነቃ ማትነቃ ከሆነ አሁንም በዛው የምትቀጥል ከሆነ ብሩኬ በቃ ለፍቅር ሲል ሌላ ውሳኔ ይወሰናል ብዬ አስባለሁ። እንጂ ሀይሚ አሁንም ቢሆን ከዛ ሰውየ ጉያ እስካል ወጣች ድረስ ብሩኬ አይተዋትም፣ ያድናታል። እመኑ።